ልጆችን በተደጋጋሚ ከሚያጠቁ በሽታዎች መካከል ተቅማጥ አንዱና ዋነኛውኑ። ልጆች በድንገት ተቅማጥ ሲይዘው የወላጆች የመጀመሪያ ምላሻቸው ፍርሃት ነው። ከዛ ወላጆች ወደ ጭንቀት ውስጥ ይገባሉ። ይህም ይህ ድንገተኛ ሁኔታ የሆነን ወዲያውስ ወደ ሆስፒታል መሄድ አለብኝ ወይስ የለብኝ፣ ምን ላድርግ የሚል ውዝግብ ውስጥ ይገባሉ። ዛሬ ልጆች ተቅማጥ ቢይዛቸው ሳትጨነቁ ምን ማድረግ እንዳለባቸው፣ ወደ ሆስፒታል መቼ መሄድ እንዳለባቸው እንዲሁም በቀላሉ በአምስት እርምጃዎች ተቅማጥ ሊያስከትሉ ከሚችለው ጉዳቶች ከሁሉም በላይ ደግሞ አደገኛ የሆነው ከሰውነት ድርቀት ወይም ዲሃይድሬሽን ለመጠበቅ እያንዳንዱ ወላጅ ሊወስዳቸው የሚገባቸውን ወሳኝ እርምጃዎች ይዘላችሁ መጠናል። ሰላም ሰላም፣ እንዴት ናችሁ? እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። እንግዲህ ስለ ልጆች ጤና በተከታታይነት እየለቀ እንገኛለን። ሰብስክራይብ በማድረግ ጀምሮልን፣ እንዲሁም ላይክ እንድታደርጉልን አደራ ማለት እንፈልጋለን። ቀጥታ ወደ መረጃው ስኔ። አንደኛ መረጋጋትና መከታተል። በመጀመሪያ ሳትደናገጡ መረጋጋት፣ የልጁን ሁኔታ መከታተል ወሳኝ ጉዳይ ነው። አብዛኛው ህጻናት ላይ የሚከሰት ተቅማጥ በተለመዱ ቫይረሶች፣ በተበከለ ምግብ ወይም በሌሎች ምክንያቶች ሊሆን ይችላል። ብዙን ጊዜ በጥቂት ቀናት ውስጥ የሚያልፍ የአጭር ጊዜ ችግር ነው። እንግዲህ የእርስዎ ሚና ልጆን በትክክል መከታተል መሆን አለ። ልጆች ስንት ጊዜ ወደ መጸዳጃ ቤት እንደሄዱ ትኩሳት መኖር አለመኖራቸውን ማስታወቅ፣ ወይም በሰገራ ውስጥ ደም መኖር አለመኖሩን በጥንቃቄ መመልከት ከቻሉ እነዚህን በዝርዝር መጻፍ። ምክንያቱም ይህ ሁኔታ የሚባባስ ከሆነ ወደ ሕክምና ተቋማት ሲሄዱ በቀጥታ ይህንን መረጃ በመስጠት የልጆችን በሽታ ማግኘት ይቻላል ማለት ነው። ሁለተኛ የሰውነት ድርቀትን ወይም ዲሃይድሬሽን የምንለውን በኦአርኤስ መከላከል። ተቅማጥ እውነተኛ አደጋ ራሱ ተቅማጡ ሳይሆን የሰውነት ድርቀት ነው። ህጻናት ፈሳሽና አስፈላጊ የሆኑ ማዕድናትን ጨምሮ ኤሌክትሮላይት በፍጥነት እንግዲህ ከሰውነታቸው በተቅማጥ ምክንያት ይወጣል። ይህ ለመከላከል ከሁሉ የተሻለው መንገድ በአፍ የሚሰጡ ፈሳሾችን መስጠት ነው። ይህም እንግዲህ ኦአርስን መስጠት ከፋርማሲ ወይም ቤት ከተገኘ በመግዛት በቀላሉ አዘጋጅቶ መስጠት ይቻላል። ነገር ግን ከፋርማሲ ከሌለ በአንድ ሊትር ንጹህ ውሃ ስድስት የሻይ ማንኪያ ስኳር፣ ግማሽ የሻይ ማንኪያ ጨው በመጨመር ኦአሬስን በቤት ውስጥ በማዘጋጀት ቶሎ ለልጁ መድረስ ይቻላል ይቻላል ማለት ነው። በደንብ ቀላቅሎ ቶሎ ቶሎ ጥቂት ጥቂት መስጠት፣ በአንድ ጊዜ ብዙ ከመስጠት መቆጠብ። በአንድ ጊዜ ብዙ ከሰጠናቸው ሌላ ተጨማሪ ማስታወክ ሊከሰት ስለሚችል ጥቂት ጥቂት መስጠት። ጡት የሚያጠቡ ከሆነ ደግሞ ልጆችን ከበፊቱ የበለጠ ማጠባት ይኖርብናል። ምክንያቱም ብዙ ፈሳሽ በተቅማጥ ምክንያት እያጡ ስለሆነ ያንን መተካት ግዴታ ነው ማለት ነው። ሶስተኛው መመገብን መቀጠል። ወላጆች ከሚፈጽሟቸው ትልቅ ስህተቶች አንዱ ልጆችን መመገብ ማቆም ነው። ተቅማጥ ሲይዛቸው መመገብ ያቆማሉ ብዙ ወላጆች። ይህ ግን በጣም ስህተት ነው። ነገር ግን ሰውነታቸው ከበሽታ ጋር መዋጋት የሚችለው ምግብ ሲያገኝ ነው። በቀላል የሚፈጩ ቀላል ምግቦችን እንደ ሩዝ፣ የተፈጨሙ ቀለል ያለ ዳቦ ወይም እንደ ሾርባ ያሉ ነገሮችን በመስጠት ለልጆች አስፈላጊውን ምግብ መስጠት አስፈላጊ ነው ማለት ነው። በአንጻሩ እንደ ቅባት የተጠበሱ ወይም በጣም ስኳር የበዛባቸው ምግቦችን በፍጹም አለመስጠት ነው። ጨቅላ ህጻናት ከሆኑ ደግሞ የእናት ጡት ከበቂ በላይ ስለሆነ መድኃኒት ስለሆነ የእናት ጡትን በደንብ እንዲጠባ በፊቱ ይልቅ ቶሎ ቶሎ ማጥባት ይኖርባቸዋል ማለት ነው። አራተኛ የላቀ ንጽህናን መጠበቅ ወይም ንጽህናን በደንብ መጠበቅ። የተቅማጥ ጀርሞች በፍጥነት ይሰራጫሉ፣ እንግዲህ መላውን ቤተሰብ ሊበክል ይችላል። ንጽህና፣ እንግዲህ ዋነኛ መንገድ ነው። ስለዚህ በተቅማጥ ጊዜ እጅን በደንብ መታጠብ። ስለዚህ ልጆችን ከማብላቱ ወይም ከማጥባቱ በፊት እጅን በደንብ መታጠብ። ለመጠጥ እንዲሁም ዋሬስን ለመቀላቀል የምንጠቀመውን ውሃ ደግሞ የፈላ ወይም ንጹሕ ውሃ መሆን አለበት። የልጆችን እጆችና መጫወቻ በተደጋጋሚ ማጽዳት። ስለዚህ ጥሩ ንጽህና የታመመውን ልጅ ብቻ ሳይሆን መላውን ቤተሰብን ምን ይላል ይጠብቃል፣ ማለት ነው። ስለዚህ ንጽህና መጠበቅ ከበፊቱ የበለጠ መጠንቀቅ አስፈላጊ ነው። አምስተኛ አደገኛ ምልክቶችን ማወቅ። በአብዛኛው ሁኔታ ቀላል ቢሆኑም አንዳንዶቹ አደገኛ ናቸው። እነዚህም የአደጋ ምልክቶች ወይም ዋርኒንግ ሳይን የምንላቸው ናቸው። ከሚከተሉት ውስጥ አንዱን ካዩ ልጁ ወዲያውኑ ወደ ሕክምና ተቋማት መውሰድ አለባቸው። አንደኛ ልጆች ከስድስት ሰዓታት በላይ ሽንት አለመሽናት ወይም ሽንታቸው እየጠቆረ መምጣት፣ ከለሩ እየቀየረ ሲመጣ። ሁለተኛ ዓይናቸው ገባ ገባ ማለት፣ ጣፋቸው መድረቅ ካለ። ሶስተኛ ባልተለመደ ሁኔታ መተኛት፣ ያልተገባ ምላሾችን መስጠት፣ ወይም መዝለፍለፍ። አራተኛ የማያቋርጥ ማስታወክ ወይም ማስታወቅ ከተጨመረ። አምስተኛ በሰገራ ውስጥ ደም መኖር። ስድስተኛ ተቅማጡ የሚቆይ ከሁለት እና ከሶስት ቀናት በላይ በተደጋጋሚ የሚቆይ ከሆነ። እንደዚህ ስንል እነዚህ ምልክቶች ብቻ መጠበቅ የለብንም። የልጆች ሁኔታ የሚቀያየር ከሆነ ወይም ልጆች ከነበራቸው ሁኔታ በጣም የሚለወጡብን ከሆነ ወደ ሕክምና ተቋም መሄድ እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ አምስት ወሳኝ እርምጃዎችን እናስታውሳቸው። እንግዲህ ረጋ ማለትና መከታተል፣ የሰውነትን ድርቀት በኦአርኤስ መከላከል፣ በቀላል የሚፈጭ ምግቦችን መመገብ፣ ጥሩ ንጽህና ማድረግ፣ አደገኛ ምልክቶችን ማወቅ። እነዚህ ቀላል እርምጃ መረጃዎች በመከተል የልጆችን ጤና እንግዲህ በልብ በሙሉነት መጠበቅና የህክምና እርዳታ መቼ መፈለግ እንዳለባችሁ በትክክል ማወቅ ትችላላችሁ ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። ለሌሎች ወላጆች እንዲደርስ አጋሩ። ስለተከታተሉ እጅግ አድርገን እናመሰግናለን። በሌላ ቪዲዮ እንገናኛለን። ደህና ሁኑ።